እኔ ምስክር ነኝ። ያንቺን ቪዲዮ አይቼ ቅርንፉድ ተጠቅሜ አሁን ስምንት ወር ነፍሰ ጡር ነኝ። አልሀምዱሊላህ አላህ ይጠብቅሽ። አብሳላት በጣም ነው የምወድሽ በአንቺ ትምህርት ፈጣሪ ተጨምሮበት ልጅ አግኝቻለሁ። አላህ ይጠብቅሽ። እንዴት ናችሁ? ታናቹ አይ አም ሶ ሶሪ ኦ ማይ ጋድ አይ ቲንክ አይ ጊዝ ኢን ሪካን ለማድረግ እየሞከርኩ ያሉት የመጀመሪያ ባለቤቴን የፈታሁት ወይኔን ወይኔ ነው ኳስ ምረጥ ላይ ነው አዎ ዛሬ ሚዲያ ላይ አነጋጋሪና ትኩስ ሲሆኑ ኢንፎርሜሽኖችን ይዤላችሁ መጥቻለሁ። አብሳላት ታሪክ መስራቷን ቀጥላለች። ብዙዎች የሷን ምክር ሰምተው እየተቀየሩ ይገኛሉ፣ እንዲሁም ደግሞ መውለድ የማይችሉ እየወለዱ ይገኛሉ። ስለሱ በደንብ የማወራችሁ ይሆናል። ሌላም ደግሞ ከትዳርና ከኳስ ምረጥ ሲባል ኳስ የመረጠው ሰው አነጋጋሪ ሆኗል። ስለሱም የምንመለከት ይሆናል። ሌላ አስቂኝ አዝናኝ አስተማሪ ቪዲዮዎችን ሰብስቤያለሁ። በሚያስቀው እየሳቀን በሚያስተምረው የተማርና አስተያየት በሚሰጠው አስተያየት የሰጠን አብረን እንቆያለን። ሰብስክራይብ ሳታደርጉ የም ተከታተሉኝ በጣም ብዙዎች ናችሁ እና ሰብስክራይብ ብታደርጉ ለእኔ ይጠቅመኛል። ወደ ቪዲዮ፣ የአንድ ቦትል ፐርፊዩም ዋጋ አንድ ላምበርጊኒና ሁለት ፌራሪ ይገዛል ቢባል ዋት? የአንድ ሽቶ ዋጋ አንድ ላምበርጊኒ እና ሁለት ፌራሪ። ላምበርጊኒ እና ፌራሪ ማለት እነዚህ ናቸው ጋይስ፣ እዚህ ጋር የምታያቸው መኪናዎች ነው፣ በጣም ቅንጡ እነ ክርስቲያኖ ሮናልዶ፣ ዓለም ላይ ትልልቅ ጽሙ ፈጣሪዎች የሚነዷቸው መኪናዎች ናቸው። እነዚህን ይገዛ ለአንድ ፐርፊውም ተሽጦ፣ የት ሀገር ነው ጋይስ? እስኪ እንስማው፣ እንስማው ብቻ ኢትዮጵያዊ ነው እያወራ ያለው፣ ኢትዮጵያ ውስጥ ገብቷል ብሎ የሚቻለ እንዳልጨልን ለማንኛውም እንስማው። ማን ያምናል ዛሬ በጣም ውድ ኤክስትራ ሌግዘር የሚባሉትን አለማችን ላይ የሚገኙ አምስት ሽቶችን እጠቁማቸዋለሁ። አምስተኛ ላይ ያለው ክሪድ ሮያል ሰርቪስ ነው። ይህ ሽቶ እስካሁን አለማችን ላይ አምስት ቦትል ብቻ ነው የተሰራው። የእሱ ዋጋም አንዷ ቦትላ ብቻ አንድ ሚሊዮን የአሜሪካ ዶላር ነው። አራተኛ ላይ ደግሞ የሚገኘው ዲኬኤንዋይ ጎልደን ደሊሽዝ ይሄ ደግሞ የቤልጂየም ብራንድ ነው። እስካሁን አንድ ፒሱ ብቻ ነው የተሰራው። እሱም አንድ ሚሊዮን የአሜሪካ ዶላር ነው። ሶስተኛ ላይ የሚገኘው ደግሞ ሽሙክ ባይነቢል ይህ ሽቶ ደግሞ ዱባይ ውስጥ የተሰራ ነው። ኦልሞስት አንድ ቦትል ብቻ ነው እስካሁን የተሰራ በዋጋ ደረጃም አንድ ነጥብ ሶስት ሚሊዮን ዶላር ነው። እሱም የተሰራው ደግሞ ለዱባይ ሮያል ፋሚሊ ብቻ እና ብቻ ነው። ሁለተኛ ላይ ያለው ደግሞ ሌሞንዴ ሹር ሜር፣ ያው ስሙ ራሱ ይናገራል የፍሬንች ሽቶ ነው። ይሄ ደግሞ እስካሁን ስድስት ፒሱ ብቻ ነው አለማችን ላይ ተሰርቶ ያለው በዋጋ ደረጃ ደግሞ አንድ ነጥብ አምስት ሚሊዮን ዶላር ነው የሚያወጣው። አንደኛውና የመጨረሻ ውድ የሚባለው እንግዲህ እዛ ወደ ፍራንስ ነው የሚወስደን እሱም ሌሞንዴ ሾር ሜጆር ዋን ኦፍ ዋን ቨርዥኑ ነው። ይህ ሽቶ ተሰርቶ ለማለቅ ራሱ ከስድስት እስከ አንድ አመት ነው የሚፈጀው። ያ ማለት አንድ ሮልስ ሮይስ መኪና የሚሰራበት ጊዜ ማለት ነው። በዋጋ ደረጃም አንድ ነጥብ ስምንት ሚሊዮን ዶላር ነው የተሸጠው። እሱም እስካሁን አንድ ፒሱ ብቻ ነው የተሸጠው። አስቡት እንግዲህ አንድ ሽቶ ይሄን ሁሉ ብር የሚጨርስ ከሆነ ለእናንተ እንደው ቢሰጣችሁ ትቀቡታላችሁ ወይስ ምን ታደርጋላችሁ ኮመንት ላይ አስቀምጡ እኔ አልቀበው እኔ አልቀባውም ሲጀመር ይሄን የሚሰጠኝ ሰውዬ እራሱ ጤነኛ ነው ብዬ አላስብም መኪና የሚገዛ ሽቶ ለእኔ ምን ያደርግልኝ እስኪ ይሄንን የሚቀባ ሰው የምታውቁ ሰዎች ካላችሁ በእናታችሁ እስኪ ምን ምንድን ነው የሚለው ሽቶ አሁን አሜሪካ አውሮፓ የተለያዩ አገራት የምትኖሩ አረብ ሀገራት የምትኖሩ ውድ ቤተሰቦች አላችሁ እዚህ ውስጥ በጣም ብዙ ከኢትዮጵያ ውጭ የምትኖሩ ፋሚሊዎች አላችሁ እስኪ ነገሩ ምን ምንድን ነው የሚለው ሽታው ማለት በቃ ይሄ አንድ ነጥብ ስምንት ሚሊዮን ወጥቶበት እንዴት ነው ጠረኑ ምንድ ምንድን ነው የሚለው? አንድ ነጥብ ስምንት ሚሊዮን ዳላር። ሌላው እንግዲህ ሚዲያ ላይ አነጋጋሪ የሆነውና ጉድ ያስባለው ጉዳይ የአብሳላት ጉዳይ ነው። አብሳላት እንግዲህ መውለድ የማይችሉ መካን ሴቶች ይሄንን ቅርንፉድ ቢጠጡ መውለድ ይችላሉ ብላ ቪዲዮ ሰርታ ነበር፣ ከረጅም ጊዜ በፊት ማለት ነው። በጣም ብዙ ሰዎች ዛሬ ላይ የስድስት ወር ነፍሰ ጡር ነን፣ የሁለት ወር ነፍሰ ጡር ነን፣ የአራት ወር ነፍሰ ጡር ነን እያሉ ሚሴጅ ሲልኩላት ራሷን መቆጣጠር አቅቷ እያለቀሰች ስሜቷን እንዲገልጻል። ይህንን እንደ ቀላል እንዳታዩት መውለድ የማይችሉ ሴቶች ህመሙ በጣም ያውቁታል። መውለድ የምትችሉም አትችሉም ሰዎች እዚህ ጋር ልትኖሩ ትችላላችሁ። አለመውለድ ምን ያህል እንደሚያሳምም፣ የወለዱ ሰዎችን ስታዩ ምን ያህል እንደምትቀኑና፣ ምን ያህል ደግሞ ውስጣችሁ ልጅ እንደሚፈልግ እኔ ረዳችኋለሁ። እና አብሳላትን ያስለቀሳት ጉዳይ ይሄ ነው። ፈጣሪ በኔ ላይ አድሮ እናንተን ስለረዳ እኔን ምክንያት አድርጎ እናንተ የልጅ ባለቤት እንድትሆኑ ስላደረገ እግዚአብሔር ይመስገን ብላለች። እስኪ እያለቀሰች ራሷን መቆጣጠር አቅቷ በጣም ኢሞሽናል ሆና ነው የገለጸችው። እኔ ደስ ብሎኛል፣ ብዙ ሰዎች ደስታቸውን ሲያጋሯ። የሰው ደስታ የሚያስደስታችሁ ይገባችኋል። ስለዚህ አብሳላት ለምን እንዳለቀሰችን ፊል ታደርጉታላችሁ። እንቀጥላለን። እንዴት ናችሁ? ደህና ናችሁ ም ሶ ሶሪ ማይ ጋድ አራተኛ ጊዜ ነው ይሄንን ሪካርድ ለማድረግ የሞከርኩ ያለሁት ትናንትና የፖሰትኩት ቪዲዮ ላይ ቲክቶክትናም ዛሬ ነው አይ ነው ብቻ፣ እዛ ላይ ያሉትን ኮመንቶች እያየሁኝ ነበር። እና ሶ ሀፒ አብዛኞቻችሁ ልጅ መውለድ ስለቻላችሁ በዛ ማይ ጋ እስዚ ደስታምባነው ባይዘቤ አይአም ሀፒ በጣም ደስ ብሎኛል። እስ እያስብኩ ነው የስድስት ወር አሁን አራስ ወር አራስ ናቸው ሃይማኖት ሳይ ላይ እንትን ይበልሽ ክርስቲያኑ ሴቶች በዚህ መፍትሄል በጣም ደስ ብሎኛል ግን ቪዲዮ ቆረንፉዱ ቀረፋው በጣም ቀላል ነገር ነው። ይና ኢትስ ናት ከባድ ሰው የማይታወቅ እንትን ቅጠላቅጠል እራሱ አይደለም እና እንደዚህ በትንሽዬ ችግር ምክንያት በትንሽዬ ማጣት ምክንያት ብዙ ሴቶች እንደዚህ አይነት ችግር ይዘው ለብዙ አመት ሳይወልዱ መውለድ እየፈለጉ ወይ ደግሞ በጣም ፔሪድ እያሰቃያቸው መኖራቸውን ሳስብ በጣም ነው እንትን የሚለኝ ሚያሳዝነኝ እና እንደሞ አሁን ላይ ደግሞ አም ሀፒ ትንሽ ነገር ራሱ አድርጋችሁ ልጅን የሚያክል ነገር ልታገኝ ስለቻላችሁ አብዛኞቻችሁ ሴቶች ደስ ብሎኛል። እን ቴንክ ዩ መታችሁ ኮመንት ላይ ስለጻፋችሁት እናም ሀፒ በጣም ደስ ብሎኛል። ልጆቻችሁ አሁን አንድ አመት ሊሆነው ይችላል፣ ባለፈው አመት የተወለደ ልጅ ምናምን ኢትዮጵያም ካላችሁ ላይክ እዚህ ሀገር ምናምን ካላችሁ ቶርስ አረጎች ሲዞር ሚት ባረጋችሁም ደስ ይለኛል። ነው ጀነራል በቃም ሀፒ ለማለት ፈልጌ ነው። ማይ ጋድ ብዙ ወሬ አላወራ። በጣም በጣም በጣም ደስ ብሎኛል ልጅ መውለድ ስለቻላችሁ። እዛስ በጣም ትልቅ ነገር ነው። እና እኔ ደግሞ የዛ ምክንያት ስለሆንኩኝ ፈጣሪ ምክንያት ስላደረገኝ ፈጣሪ ምክንያት ስላደረገኝ ቃላት እያጠራት በጣም እየተናነቃት ነው የምታወራው። እንደምትመለከቱ እንግዲህ ለአብሳላት ከተላከላት ሚሴጆች ውስጥ በጣም ብዙዎቹ መውጣት ባይችሉም ግን የተወሰነውን አሳይታለች። እስኪ ካሳየቻቸው መካከል የተወሰኑትን ላንብብላችሁ። እኔም ከእግዚአብሔር በታች ለ21 ቀን ቅሩንፉድ እና ቀረፋ ጠጥቼ አሁን አምስት ወር እርጉዝ ነኝ። እግዚአብሔር ይስጥሽ በርቺ። እኔ ምስክር ነኝ። ያንቺን ቪዲዮ አይቼ ቅሩንፉድ ተጠቅሜ አሁን ስምንት ወር ነፍሰ ጡር ነኝ። አልሐምዱሊላህ አላህ ይጠብቅሽ። አብሳላት በጣም ነው የምወድሽ በአንቺ ትምህርት ፈጣሪ ተጨምሮበት ልጅ አግኝቻለሁ። አላህ ይጠብቅሽ። ስሙ እንግዲህ ገኝ በዚህ አጋጣሚ ላመሰግንሽ እወዳለሁ። ቅርንፉድ እንዴት እንደሚጠጣ ከአንቺ ሰምቼ ለስድስትና ለአምስት ዓመት እምቢ ያላቸውን ዘፍዝፈው ጠጥተው አሁን የአራት ወርና አርባ ቀን አራስ ናቸው። ረጅም ዕድሜ ከጤና ጋር ይስጥሽ። በስማ ይለያል። እነዚህ እንግዲህ ለአብሳላት ከተጻፉ ኮመንቶች በጣም በጥቂቱ ናቸው። በጣም የሚገርማችሁ ነገር ደግሞ ሁሉም ሃይማኖት ማለትም ኦርቶዶክሱም፣ ፕሮቴስታንቱም ሙስሊሙም እየተጠቀመው ነው ያለው እሷን ምክር ተቀብሎ ማለት ነው። ደግሞ ተለውጠው በእርግጥም ልጅ አግኝተው ብዙዎች ምስክርነት እየሰጡ ነው። ይሄንን ስታነብ ነው እሷም ራሷን መቆጣጠር ያቃታል። እናንተስ ምን ተሰማችሁ? አብሳላትን የምትከታተሉ ብዙዎች ናችሁ። ከዛ አለን አለን በሉ ላይክ አድርጉ የአብሳላት ወዳጅ ልጆች ካላችሁ እኔ አብሳላት አድናቂ ነኝ። በእሷ ዙሪያ የተጠቅማችሁ የሰራላችሁን ነገር ካለ ኮመንት ብታደርጉ ብዙዎች ሊማሩበት ይችላሉ። የመጀመሪያ ባለቤቴን የፈታሁት ወይ እኔን ወይ ኳስ ምረጥ በላይ ነው ጋይ ሳስባችሁታ ወይኔን ወይ ኳሱን ምረጥ ብላኝ ነው ባለቤቴን የፈታሁት። ምን ምን ምን እያለ ነው አልገባኝም። ማለት ትዳርና ኳስን እንዴት ማገናኝተውት ነው አልገባኝም። እንስማው ግን፣ እናንተ ምን ታስባላችሁ? የኳስ ፍቅር እዚህ ድረስ ከባድ ነው። ከትዳር በላይ እንኳን ሊሆን አይችልም። በፍጹም በፍጹም። ለማንኛውም እስኪ የሚሰማችሁን ኮመንት አድርጉ። እስኪ ዩኒቨርሲቲው ጋር ከተሰበርኩ በኋላ ጭፈራ ቤት ነበረኝ፣ ትልቅ ጭፈራ ቤት እሷ ወልዳ ሊያን ተኝታለች እና ተው ለሰው ጥላት ስትል ሄድኩኝ ስመለስ ልጁ ዘርፎኝ ሄዷል። ከዛ በኋላ በቃ እኔ ገንዘብ ተበደርኩና ስራዬን ጀመርኩ። ከዛ አጠፋው አልኩና ሽምግልና ስልክ ወይኔ ነው ኳስ ይምረጥ ስትል አሰብኩኝ አሰብኩኝና ኳስ አልኳቸው። ይሄ ደገመው ትላለ ሰለሰው ይሄ ነው። ምን አይነት ታሪክ ነው ጋይስ? እኔ ደግሞ እዚህ ጋር አሰብኩኝ አሰብኩኝና ኳሱ ይቅርብኝ ብዬ ሚስቴን መረጥኩ ልል መስሎኛል። ኧረ ጋይስ ወዴት እየሄድን ነው? ይሄ እንግዲህ የድሬዳዋ የቀድሞ የድሬዳዋ አሰልጣኝ ነው እንዳለ አሁን አላውቅም፣ ግን ሰሞኑን ሚዲያ ላይ የተቀባበሉት ያለው ጉዳይ ነው። ብቻ እንዴት በምን ሂሳብ ነው ከሚስትና ከኳስ ምረጥ ተብሎ ኳስን የሚመርጥ አልገባኝ። ከገባችሁ እስኪ የገባችሁን ጻፉ። በቃ በሽተኛ ነው አለች። ከኳስ የሚያቆም ነገር አይደለም። መጥላኛ አረባ ሀገር ሄደች። በዚህ ነው ከሷ ጋር የተለያየ ነው። አሁን አብራኛለች፣ ሁለተኛ ሚስት የለችም። ከሷ ጋርም ስኖር ግን ከኳስ ጋር እንደማለያየ አስቀድሜ ነግሬያታለሁ። እሷን ኳስ ትወዳለች፣ እሷ ደግነቱ፣ እሷን ኳስ ትወዳለች። እንዲያውም ብዙ ነገር እንትን ትለኛለች፣ አይዞህ፣ ጊዜ ያመጣዋል፣ አትፍራ፣ እውቀት የት ይሄዳል ምናምን ትለኛለች። እና አሰልጣኝነት ከባድ ሙያ ነው። ፎርስ ነዳል። አንድ ፎርስ ገዝቼ ነበረ ለሽፌር የምሰጠው አልሆነም አሁን ተማሪ ብቻ አመላልሳለሁ ስራ አልሰራበትም ተማሪዎች ያሉኝ ኮንትራት እነሱን እያደረስኩ በቃ እንትን እላለሁ ያው ጊዜዋን በዚህ እየገፋዋት ገራሚ ነው ብቻ እንዴት ነው የምታስቡት ጋይስ ማለት አሳምኖ እኮ ላይ ይሄ ቀንሳለሁ በቃ ችግር የለውም እኔ አንቺን መርጫለሁ ብሎ እኮ ከገባ በኋላ እኮ እሷን ማሳመን ይችላል ሴቶች እኮ ያን ያህል ገገማ አይደሉም እኮ በብልጣ ወይም ደግሞ እንዲህ በማሳመን ማስኬድ ይቻላል። እኔ አንቺን ነው የምመርጠው፣ ምንም ከኳስ ጋር አትወዳደሪም፣ ግን በቃ ያው ኳስ ስለምወድ ተረጅኝ ምናምን ብሎ ቤት ካስገባት በኋላ ቢያስታምማት አብራው ልትቀጥል ትችል ነበር። ግን ግጥም አድርጎ እኔ ኳስ ነው የምመርጠው ማለቱ ትንሽ ይከብዳል። ለማንኛውም ምን ተሰማችሁ? እንቀጥላለን። ይከርዘላል። በጣም ደስ ይላል። ደስ ይላል

በጣም ደስ ይላል። ይሄ በቀደም በሰራሁት ቪዲዮ ላይ እንግዲህ ጥቁር ልብስሽን ብታወልቂ፣ በዚህ ደስታ ሀዘንሽን ብትረሽ ብዬ መልክት ልኬ ነበር። እንግዲህ ዛሬ ላይ የሀዘን ልብሳቸውን አውልቀው ለሞተው ወንድማቸው መታሰቢያ እንዲሆን ለተቸገሩ ሰዎች ምግብ ሰርተው ወስደዋል ማለት ነው። ይሄ ደስ የሚል ነገር ነው በእውነት ሁላችንም በፍቅር በይቅርታ ሲሆን ሁሉም ነገር ያምራል። የሟች ቤተሰቦች ለነሱ ይቅርታ ባያደርጉላቸው ኖር እንደዚህ አያምርም ነበር። ይቅርታና ፍቅር ምን ያህል እንደሚያሸንፍ በዚህ ቪዲዮ ማየት ይቻላል እና ለወንድማችን ነብስ ይማር እንግዲህ ለተቸገሩ ሰዎች አብልተዋል በጣም ደስ የሚል ነገር ነው ጥቁርም አውልቀው ስላየው ደስ ብሎኛል እኔ በግሌ ለማንኛውም ሟች ቤተሰቦች እግዚአብሔር ከፍ ያደርጋችሁ ለልባችሁ ቅንነት ፈጣሪ ይክፈላችሁ ለዛሬ የነበሩን አዝናኝ አስቂኝ አስተማሪ ቪዲዮች እነዚህን ይመስላሉ በሚያስቀው ስቀን በሚያስገርመው ተገርመን አስተያየት በሚሰጠው አስተያየት ሰጥተን እዚህ ጋር ደርሰናል ሰብስክራይብ ሳታደርጉ የምታየው እጅግ በጣም ብዙዎች ናችሁና ሰብስክራይብ ማድረግ እንዳይረሳ በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ወዳችኋለሁ ፍቅር ያሸንፋል። መቻቹ